ከተሙ ላይ አፕሊኬሽን ላይ ነጻ እቃዎችን ወይ ጊፍቶችን እንዴት እንደምንቀበል እናያለን። በመጀመሪያ ደረጃ ግን ፕሌስቶር ላይ ገብተን ዳውንሎድ አድርገን እንዴት ክሬት እንደምናደርገው እናያለን። ሁላችንም ወደ ፕሌስቶር እንገባለን። ፕሌስቶር እንደገባ እዚህ ጋር ሰርች የሚለው እንጫናለን። ከላይ ተሙ ነው። ብዙ ኢትዮጵያኖች ተሙ ስለሚሉት ነው። ይሄ ተሙ የሚለውን እንጫናለን። እንደምታዩት ሆና ተሙ ሾፒንግ ሚለውን ው እንጫነዋለን ለሰከንድ ያህል እንጠብቀዋለን። ፈጣን ኢንተርኔታችሁ በነገራችን ላይ ፈጣን ከሆነ ወዲያውኑ ዳውንሎድ ያደርጋል። እንደምታዩት 15.02 ሜጋባይት ነው። እንጠብቅ ዩት እንደምታዩት ለሰከንድ ያህል እንጠብቀዋለን። እንጠብቀው ዩት ባክን በለው ከዚያውና እንጫነዋለን እንደተጫነው እንደምታዩት እንደዚህ መታል አሁን ክሬት ማድረግ አለብን ማለት ነው። እንደ አዲስ መክፈት አለበት ስለሆነ አሁን እዚህ በአራት አማራጮች አሉት። ግን እንደዚህ ስለሚመጣ ከፈልጋችሁ እንደዚህ ታረጎታላችሁ፣ ሰክሰስ ይላችኋል። ከዛን አሁን በጉግል ብከፍቶ ተመራጭነት አለ። ጉግል ትጫናላችሁ፣ ከዛ ኢሜላችሁ ነው የምታስገቡት። የእኔ ኢሜይሌን አስገብቻለሁ፣ እናንተም ኢሜላችሁን ታስገባላችሁ። በጣም በቀላል መንገድ ለመክፈት ነው እንደምታዩት አሎ ትሉታላችሁ። እዚህ ጋር ኖቲፊኬሽን እንዲደርሳችሁ እዩት፣ እንደዚህ መጥቷል። አሁን እዚች ጋ ጊፍቶች የምናገኘው እዩት። እዚች ጋ ፍሪ ጊፍት ፍሪ የሚለው ይታያቸዋል። እዚች ጋ እዚች ጋ ዩዋር ጊፍት የሚለው አለ። እዚች ጋ ፍሪ የሚለው አለ። እንጫ ነው ፍሪ የሚለው ግን፣ ብዙ ጊዜ ፍሪ የምታገኙት ለጓደኞቻችሁ ሼር በማድረግ ነው። ፍሬንድ ላይ ሼር በማድረግ ጊፍቶች ማግኘት ትችላላችሁ። ይኸው እኒያው ለሰከንድ ያለን ጠብቋለን። እኒያው እዚች ፍሪ ስቴፕ ዋን እዩት። እሺ እንጠብቀው። ስቴፕ ቱ ው እኔው እንጫኑት ፔን። እሺ ጊፍቶችን አሁን ምን ሰበስበው ጊፍቶችን እንዴት እንደምታገኙ ነው። እሺ ምናገኘው ዳይመንድ ሪዋርድ እሺ፣ ዳይመንድ አግኝቻለሁ። ጊፍቶችን አሁን ምን ሰበስበው ነጻቆችን በመሰብሰብ ነው የምናገኘው። ዩት እስ ሪዋርድ አፕግሬድ እያለን ነው። እሺ ሁለትን ስቴፕ አልፌያለሁ። እሺ ከነዚህ አንዱ ልምጥ ልምረጥ እንምረጥ ቲሙ እሺ ምን አገኘን እሺ ፋይቭ ፍሪ ጊፍት እሺ ቱጌዘር እሺ ላስት ሴት አፕ እሺ አምስት ፍሪ ጊፍት አግኝቻለሁ። እሺ እንደምታዩት ጊፍቶችን አሁን እንደዚህ ጊፍቶችን እንደዚህ ነው የምንሰበስበው። ብዙ ጊዜ ለጓደኞቻችን ሼር በማድረግ ነው የምንሰበስበው። ያው ፒግ ጊፍትዋን እሺ ቦነስ

ፒክ ጊፍት የሚለውን እንጫነው። ታብሌቶቹን እሺ፣ እኔ ሌላኛው አሁን እዚህ ሲጋ አሁን ኤርፎን ያስፈልገኛል። ኤርፎን ስለሚያስፈልገኝ የትኛውን መርጣ አሁን የምትፈልጉትን ነው የምትመርጡት። እኔ አሁን ኤርፎን ስለምፈልግ ይሄኛውን ኤርፎን መርጣለሁ። ፒክ ጊፍት የሚለውን እንጫናለን። አሁን ከለር ምረጡ ይላቸዋል። ዋይት ወይ ብላክ፣ እኔ ብላክ ቢሆን ተመራጭነት አለው። ፒክ ጊፍት ልዋለው። አራተኛ ይህን ጊፍት ልሰብስብ የምትፈልጉትን የምትፈልጉት እዚህ ጋ ተሰበስባላችሁ የምትፈልጉትን አይነት እ ይህን ጫማ ቼክ እናድርገው። አርባ ቁጥር ነይ ከለር ብላክ ይሻለኛል። ከዛን ፒክ ጊፍት የሚለውን አራት ጊፍቶችን እሺ፣ ላስ ሴት አፕ ከዛን የመጨረሻ አምስተኛው ላይ እንደምታውተው የምትፈልጉትን እዚ ጋ ሰበስባላችሁ። ቼክ እናድርግ። እንትታ እንምረጠው። ነፃ ጊፍቶችን የምንሰበስበው ቤተሰቦች ይህን ቪዲዮ ላይክ ሼር ሰብስክራይብ ማድረጋቸው እንዳለሰ፣ ላርጅ ሚዲየም ስለሆነ ያው ሚዲየም ስለምጠቀም አያስፈልገኝም። እዚች ጋ እሺ፣ አዲዳስ ጫማዎች እሺ፣ የኛውን እስኪ እንየው። ይህን ቱታ ሚዲየም አለው። ከዛ ፒክ ጊፍት የሚለውን እንጫናለን። ኦኬ፣ አምስት ጊፍቶችን ይው እንደምታዩት ወስደናል ማለት ነው። አምስት ጊፍቶችን እዩት። ኮሌትን ኮይን ፖይንት ቴክ ዋን ታውዘንድ ኮይን አሁን መሰብሰብ አለብን ማለት ነው። እነዚህን ለማግኘት ማለት ነው። ቱ ሰገንድ ኮሌክት ኮይን ኮይኖቹ መሰብሰብ አሁን ፕላስ 607 ነጥብ 45 እሺ፣ አሁን ግዴታ አንድ ሺ ኮይን ማግኘት አለብን ማለት ነው። ይህንን እሺ፣ ኮይኖችን መሰብሰብ አለብን። ዩት 20 ኮይን እሺ፣ አያ ኮይን ሰጥቶኛል። አሁን ምንድነው አንድ ሺ መሙላት አለበት ዩት ኮይን እሺ ለግዴታ እዩት እንደምታዩት መሙላት አለበት። ፓኬጅን እዩት ሬዲ እያደረገ ነው። ፓኬጅን እዩት ቦክስ ላይ ገብቷል ማለት ነው። ለመውሰድ ግን ግዴታ ምንድን ነው እዚች ጋር ኮይኖቹ አንድ ሺ መሙላት አለባቸው። እንደዚህ እያደረጋችሁ መውሰድ ትችላላችሁ። ምንድነው ለጓደኞቻችሁ ቴክ ፋንታስቲክ ቦነስ የሚለውን እንጫ ነው። እሺ ፕላስ ናይንቲ ናይን አግኝተናል። እሺ ኮይኑ ሰባት መቶ ገብቷል አሁን አንድ ሺ እሺ፣ ሞር ኮይን እሺ፣ አንድ ኮይን ሰብስብ እስቲ። እሺን ኮይን እሺ፣ ምን አግኝተናል? ሰባ ሰባት ኮይን እሺ፣ እያያችሁት ነው፣ ኮይኑ እያገኘ ነው ያለ ነው። ወደ ስምንት መቶ ገብቷል ኮይኑ። ያው መቶ ት አምስቱም ሬዲዮ ሆነዋል ማለት ነው። ግን ግዴታ ምንድን ነው? አንድ ሺ ኮይኖች መሰብሰብ አለባቸው። መት ዘጠና ስድስት ኮይን የቀረ ነው። እሺ ሰባ ዘጠኝ ሰጥቶኛል ኮሌ እሺ፣ ክሊክ ኦኬ፣ ዋው ዋው ኮይኖችን እየሰበሰብን ያለ ነው። ፕሊስ ቤተሰቦች ኤን ቪዲዮ ላይክ አድርጉት ላይክ አድርጉት። ላቢ ሚዲያ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ጊፍት ፋይቭ እሺ ቴክ ፋንታስቲክ ቦነስ የሚል እንጫናለን። ይህን ቪዲዮ እየሰሩት ያለው በዩኤኢ ስድስት ሰዓት ከሀያ ስድስት ላይ ነው። በኢትዮጵያ ማለት ወደ አስር ሰዓት ከምናምን ይመስለኛል ከሌሊቱ ው እሺ፣ ስልሳ ስምንት ኮይን ነው አሁን ሼር ማድረግ አለብን። ሼር ቴሌግራም ላይ ኮይን እናድርገው ሼር እናድርገው። ቴሌግራም ግሩፕ ላይ ሼር አድርገው ከዛ ዘች ጋር ያው መረጃ ላይ ሼር እናድርገው። እሺ 100% ኦፕን እሺ፣ ጀስት ሼር ኮሌክት ሞር የሚለውን እሺ። ወይኒ ወይኒ ሬዲዮ ነው። 68 ኮይን የቀረ ነው። እሺ ፕላስ 69 እሺ። ሼር ሼር በማድረግ እሺ እሺ

ኦኬ ደን ሀያ ኮይን ሀያ ኮይን በማግኘት ብቻ እነዚህ እቃዎችን ማግኘት እችላለሁ። ሀያ ኮይን እሺ፣ እንሰብስበው። ቴንክ ዩ አልትራ ኢዚ ቱ ጌት ጊፍት ብላ ዘጠኝ ነጥብ አምስት ሁለት እሺ፣ ስንት ቀረኝ? እኒያው ሀያ ኮይን ይቀረኝ፣ አስራ ዘጠኝ ኮሌክት። እሺ፣ እኒያው አጌን እስቲ እንሞክረው፣ ስንት ይሰጠኛል? እኒያው እሺ አንድ ኮይን አንድ ኮይን ብቻ ነው ይቀር። እሺ አንዱን እንዴት እናገኘው? አንዱን እንዴት እናገኘው? እሺ ሼር አስራዘጠኝ ኮይን አለው ለፍሬንዶች። እሺ ሪማይንድ ፍሬንድ። እሺ ድጋሚ እንዴት ነው ይሰጠኛል አይሰጠኝ የሚለውን እንየው። አንድ ብቻ ነው ይቀር ነው ኢንቫይት። እሺ ለማን ነው? እሺ ሜሴጅ እናድርገው። እሺ ኤምሬት ፖስት ኦፊስ ለዚሽ ላድርገው። እሺ እዚህ ጋር ተውት እንመለስና ይወት አንድ ኮይም ብቻ ነው ራሱ ላይ ሰጀስት እናድርገው። ይሰጠናል አይሰጠንም። የለም አፖን ብቻ ነው ቴሌግራም ላይ እሺ፣ እዛው ላይ እናድርገው። እሺ እንዴት ነው እናገኛለን? አናገኘም? እሺ ዩት በእሺ ሰተኛ እሺ ዘጠኝ መቶ ስጠና ስጠኝ ኮይን እሺ፣ ዋን ኮይን እሺ፣ አንድ ብቻን ስብስብ ኦልሞስት፣ አንድ ብቻ ነው። ዩት አንድ ብቻ ይውላችሁ፣ እንደዚህ ናችሁ የሚያደርጓችሁ። ብዙ ጊዜ አንድ ሲቀራችሁት፣ እንደዚህ ይሆናል። እኔው እሺ ለጓደኞቻችን እንላክ። እሺ ቴሌግራም ላይ ድጋሚ እንየው እንየው አራ አንዷ ብቻ ናት። አንዷ ነው ኮይኔ ይቀር አራ ሰጠኝ ይውት እነዚህ ለማግኘት ይውታቸው ያቆያችኋል። አሁን ይውት እሱ ወይ ሀያ ሶስት ሰዓት ውስጥ ነው የሚሰጣችሁ። እሺ ኮንግራቹሌሽን ፋይናል እሺ ኦኬ አገኘ ነው አገኘ ነው። ወይኔ አላገኘ ነው። አንድ ነጥብ ብቻ ነው በቃ። እሺ ኮፒ እሺ። ለጓደኞቻችን እናድርገው። አሁን ግዴታ እነሱ መክፈት አለባቸው። ይ ስለሆነ የት እናድርገው መሰላችሁ? ቴሌግራም። የት ነው እንወጣ? ቴሌግራም ለሼር እናድርገው። እንዴት እንደምታገኙ ላሳያችሁ። ዝችጋውን ሌሎች ሰዎች ላይ እንዴት እንላክላቸው እሺ፣ ለሌሎች ሰዎች እሺ፣ ሲጋ እሺ፣ ሼር እሺ፣ ግዴታ ነው እነሱ ጋር ኢንቫይት ኢንቫይት ማድረግ አለብን ለማግኘት። አያችሁት ለአንድ ኮይ ምን ያን እንደመቃው አያችሁ። አንድ ብቻነት የቀረን። እንደዚህ ነው እቃ የሚያደርጓችሁ።

ግን ደስ ያስጠላ ታውቃላችሁ። እሺ እንዴት እንየው? እሺ ሼር እናድርገው፣ ፖስት እናድርገው፣ ይሰጠናል አይሰጠንም እንየው። ምን ነው ይውላችሁ፣ አያችሁ፣ እንደዚህ ነው የሚያቆያችሁ። በቃ አንድ ዋን ብዙ ጊዜ ያቆያችኋልና ፍሪ ጊፍቶች የምታገኝ ታገኙት ነው። አሁን እቺን በማስገባት ብቻ ነው ይሁት፣ አንድ ኮይን ለማግኘት ያው አፈርድ ሚኒው እያበላኝ እያበላይኝት አንዷ ብቻነት የቀረች ነው። ኢንቫይት ቱ ፍሬንድ ሁለት ፍሬንዶች ከመጡ በቃ ይህንን ማግኘት ትችላለው ማለት ነው፣ እንደምታዩት እና እነዚህ አድርጋችሁ መሰብሰብ ትችላላችሁ። በዚህ ሰዓት የኔ ጓደኞች በዚህ ሰዓት ተኝተዋል። ቢነሱ በቃ ኢንቫይት አድርገው በቃ ገብተው ይህንን መሰብሰብ ይችላሉ ማለት ነው። እነዚህ አምስቱን ጊፍቶች በነፃ ማግኘት ትችላላችሁ በሀያ አራት ሰዓት ውስጥ አሁን እነዚህ ሁለት ሰዎች ኢንቫይት ባረክ በቃ ማግኘት ይችላል። እባክለዋለሁ እነዚህ ሊንኮች ማድረግ ይችላለሁ። በቃ እንደዚህ አድርገን መሰብሰብ እንችላለን። ባክበለው በለው በኋላ ይቀመጥልኛል እዚህ ጋር ሜሴጆችን ስለሆነ ሌሎችም ጊፍቶችን እንደዚህ ነው ማግኘት ምንችለው። በነገራችን ላይ ቲሙ ላይ ብዙ አሪፍ እቃዎችን ማግኘት ትችላላችሁ። ግን እቃዎችን ከማዘዛችሁ በፊት ግን ቼክ ማድረግ አለባችሁ ለምሳሌ የኛውን ባግኔው ብዙ አይነት ከለር አለው። ይህን አሁን ስለ ባጉ እዚህ ስ ይሰጣችኋል መግለጫ እንዴት ነው ባጉ ምናምን የሚለው የምትፈልጉትን ከለር ትመርጣላቸዋል። ያለው ይ ከለር ነው። ከዛም ብዛቱን ስለ ቦርሳው አይነቱን ማየት ትችላላችሁ። እዚህ ጋር ምን አይነት ሳይዝ እንዳለው እያንዳንዱን ነገር ይነግራችኋል። እንዴት ነው ውስጡ የሚለው እያንዳንዱን ነው እያንዳንዱን ማየት ትችላላችሁ። ይነ እና ይህን ይመስላል ማለት ነው ፍሪዎችን የምታገኙት ማለት ነው። በቀጣይ በሌሎች ቪዲዮዎች እንመጣለን። ከፋይ ቤተሰብ